አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላ ረቢል አለሚን ዛሬ እንግዲህ እንደምታዩት ያው በድጋሜ ዘጠኝ ሰዓት ከሌሊቱ ተገናኝተናል ማለት ነው። እንደምታዩት ድብን ያለ ጨለማ ነው እና በዚህ ሰዓት ተነስተሽ ነው ወይ ሰት የምታነጅው ምናምን የምትሉ ልጆች አላችሁ። አልሐምዱሊላህ ደስ ይላል። በጣም ነው ደስ የሚለው። ሲጀመር ሮመዳንም የራሱ የሆነ ስሜት ደስ የሚል ስሜት አለው እና አልሐምዱሊላ አላችኋለሁ፣ ውዶች የቤተሰቦች እንደዚህ እያደርኩ እየቀሰቀስኩ እያጸምኳቸው ነው እና ያው ሹሮ እየሰራዊ ነው። ሹሮ ለሊት ተነስታችሁ ተክ ተክ። የገጠር እናቶች እንደውም ለሊት ተነስተው እንጀራ የሚጋግሯሉ። ከሚገርማችሁ ሌላው ነገር ደግሞ እዚህ ጋር ያው እንግዲህ ሀገራችን ላሳያችሁ በቅል የገጠር ዘመድ ካላችሁ እንግዲህ እንደዚህ በቅል እንትን እርጎ ሞልቶ ይመጣላችኋል። ለረመዳን ማስፈጠሪያ ማለት ነው። በጣም ነው ደስ የሚለው። ላም ካላችሁም ቤት እንግዲህ እንደዛው። እንደውም ይሄን አይቼ ወተት የተከራየሁት ነበረና እያረጋሁኝ ነው። እላጨዋለሁኝ ሌሊት ለማሰሪያ በጣም ደስ ይላል። ያው ትንሽ ሮም ሰርቻለሁ። ምናልባት የማይፈልግ ካለ እና ይሄ እንደዚህ በቅል ተደርጎ እርጎ ታጥኑ ምናምን፣ እስኪ በዚህ ያደጋችሁ ማለት ነው። በዚሁ አጋጣሚ ላስታውሳችሁ። ሌላው ደግሞ ቀን እንግዲህ ሾርባ ነው። አንዷ እህቴ ምን ብላለች? እኔ እናቴ ገብስ እና ሩዝ አቀላቅላ ነው ሾርባ ስትጥድ ያየሁት አለች እና እኔ ደግሞ የዛኔ የሰራሁት የአታክልት ሾርባ ያው ለጤና በጣም አሪፍ ነው። ፈሳሽ ለሚያንስም ሆነ እንዲሁ ለሰውነት በጣም ቆንጆ ነው። አታክልቱ እንደዚህ ድንች፣ ካሮት ምናምን ተከታትፎ ሾርባ የሚሰራው እና ለዛ ነው መረቁን ብቻውን ከሚጠጣ እንደዚህ አታክልቶች ቢጨምርበት በሚል ነው እላችኋለሁ። እንጂ እንደዚ አይነት ሾርባ ነው ኢትዮጵያ ብዙ ሰው አብዛኛው ማለት ነው የሚጠቀመው እንደዚህ የገብስ ሾርባ ነው። ያው ትንሽ ስጠጡት ያደክማል እንጂ በጣም ደስ የሚል ነው። እኔም ራሱ ወደዋለሁኝ። አሁን እየበሰለ ነው። መጨረሻ አካባቢ ላይ እንደዚህ ዱቄት፣ ነጭ ዱቄት በጥበጥ አድርጌ እጨምርበታለሁኝ። ምክንያቱም መጨረሻ ላይ በጣም አሪፍ ሾርባ ይሆናል ማለት ነው። እና እናቴ ናት ያስተማረችኝ እኔም በሷ መንገድ ነው የምሰራው። ላችኋለሁ ውዶችዬ፣ ያው ግን በጣም ብዙ እንጨት ይፈጃል። በክሰል ያላችሁ ልጆች አላችሁ፣ በጣም የሚጣፍጠው በክሰል ነው። እኛ ቤተሰብ ቤት ነው እና በክሰል ትንሽዬ ካልሆነች በስተቀር እንደዚህ በዛ እንትን ላይ ብዙ ሾርባ እንግዲህ በብረት ድስት ሙሉ የምትጥዱ ከሆነ ከባድ ነው በክሰል እና ያው በእንጨት ይሻላል ተብሎ ነው እንግዲህ፣ የተለመደ ነው ውዶችዬ። ትንሽ አንድ ሰው ሁለት ሰው ብትሆኑ ችግር የለውም። እና ያው ሲበስል ይውላል ተገጥሞ ሳይመሰል፣ በቃ እንጨት ቀስ እያለ የሚነድ እንጨት ወፍራም ይጨመራል እና ሲበስል ይውላል። እንግዲህ ከአራት ሰዓት ከጠዋቱ አራት ሰዓት ከተጣደ አሱር ላይ ነው የሚወጣው ማለት ነው። ቀስ እያለ እየማመዘ መብሰል አለበት እና መጨረሻ ላይ እንደዚህ ስኳር ጨው ጨምሬ ከበሰለ በቃ ከተጠናቀቀ በኋላ ነው ምን ጨምረው ጨውና ስኳር የሚወስደውን ስኳር አይታችሁታል። እንደውም ይሄ ስኳር ጨምሬ የራሱ ትንሽ አነስ ብሎታል እና የኢትዮጵያ ሰው ደግሞ በጣም ስኳር ይፈልጋል በጣም ሁሉም ሰው ማለት ነው። አብዛሀኛው ያው ወደ ውጭ ሀገር ሄደን የመጣ ነው ብቻ ትንሽ ስኳር አድክሞናል መሰል፣ ስኳር ማንጠቀመው እንጃ እኛንን እንጂ እነሱ በቃ በደንብ ነው የሚፈልጉት። እንደዚህ አድርጌ አወጣለሁ ሾርባውን። ከዛ ደግሞ ለፍጡር ድንች የገዛሁትን ድንች ማለት ነው። እሱን እንደዚህ ከታትፊ አለሁኝ። ችብስ ልጠብስ ነው። ችብስ ቢሆንም ግን በዱቄት የምንሰራው አይደለ። እሱን ልጠብስ ፈልጌ እንደዚህ ከታትፊ ዋለው። እዚህ ጋር ዱቄት አዘጋጅች አለሁኝ። እዚህ ጋር ደግሞ ዘይቱን ጥጅ አለሁኝ። ያው እስከ ማቀላቀል ይሄንን ዘይቱ ይሰማል። እንደምታዩ በክሰል ነው። ያው ከሰል ደካማ ነው። ብታዩ በከሰል መስራት በቃ እንጀታችሁ ጭስ ነው የሚለው። በቃ ምንም ቶሎ ቶሎ የሚባል ነገር የለውም። ለዛ ነው እኔ ራሱ ሩጭ ወደ እንጨት የሚሄደው። በቃ በእንጨት መስራት ወላሂ ኔ ፈልጌው አይደለም ግን፣ ምን ታረግታላችሁ ጥላሸቱ ምኑ ምኑ ይነካችኋል። በእርግጥ ግን ያው ቶሎ የሚያደርስላችሁ የልባችሁ የሚያደርስላችሁ ደግሞ እሱ ነው ለዛ ነው ቶሎ ብዙ ጊዜ እንጨት ሳነድ የምታዩኝ ማለት ነው ውዶችዬ። እና አልሐምዱሊላ እኔ አልማረርበትም። ምን አለች አንዷ ሆቴ አሁንም ይሄም ኑሮ ነው ወይቱ አለች። ወይኔ ብስሚላ፣ አልሐምዱሊላ። አሁ ኑሮ ነው እንዴ ኑሮ ነው ብለንማ እየኖር ነው ነው። ምን ጎደለብን? ከሰው በታች የሚያደርገው ጤና ማጣት ነው ወላሂ ከምንም በላይ ማለት ነው። እንጂ እንደዚህ ቤተሰብ ጋር እየኖራችሁ ቤተሰቦቻችሁን ማገዝ። ማንም ሰው ቤተሰቡ ጋር ከሄደ እንደዚህ አይነት ኑሮ ሁሉም ሰው ያጋጥመዋል። በቃ ማንም እዛ ከተማ ሆኖ እንደዚህ እየተንቀባረረ ቢኖር ማለት ነው ወደ ቤተሰቦቹ ጋር ሲመጣ እንግዲህ። እስኪ አሁን አዲስ አበባ የምትኖር እህቴ ብትኖርም ምሳሌ እዛ እየኖረች በቃ ጸዳ ያለ ህይወት እየኖረች ነው ምሳሌ ከዛ ወደ ቤተሰብ እንደዚህ ወደ ክፍለ ሀገር ሆኖ ቤተሰቦቿ ትመጣና፣ እዚህ ጋር መታ ምናልባት መብራት የሌለበት ቢያጋጥማት፣ እስኪ እናንተ ብትሆኑ ምን ታደርጋላችሁ? ቢያጋጥማት በቃ እናቷን ለማስፈጠር ወይም ሌሊት እንድታሰር ለማጾም አልነሳም እኔ ኩሽን አልገባም፣ እንጨት አልነካም፣ ጥላሸት ይነካኛል ትላለች። እናንተ ብትሆኑ ትላላችሁ? ስብሃንአላህ። እኔ ግን ለቤተሰቦቼ የትም ይሁን የትም አደርጋለሁኝ በቃ እና ችግር የለውም። እኔ ለራሴ ጸዳ ብዬ መኖር በክሰል እየተጠቀምኩ ምናምን እንደዚህ ወይም ደግሞ ወደ ከተማ ሂጄ፣ ተከራይቼ ምናምን ጸዳ ያለ ህይወት መኖር አላቃተኝም። ገብቷቸዋል ግን እኔ ባለቤቴ የለም ወደ ዱባይ ሂዷል። እሱ በቃ የሆነ ነገር ሰርቶ እስከሚመለስ ድረስ እኔ ግዴታ ቤተሰቦች ጋ ነው መኖር ያለብኝ መሆን ያለብኝ። ሴትም እንደመሆኔ ልጆች ይዣለሁኝ። ጸዳ ያለ ኑሮ ፍለጋ ቤተሰቦችን ትችል ሌላ ቦታ መሄድ የለብኝም። ገብቷችኋል። እና ለሁላችሁም ደግሞ እንደዚህ ወይ ይሄ ኑሮ ነው ወይ ምናምን እያላችሁ ለምትሉት ሁሉ ማስረዳት አይጠበቅብኝም። ያው እንደው ነገሩን ልንገራችሁ ብዬ ነው። እና ይሄን ይመስላል ውዶች። እዚህ ጋር እንግዲህ ችብስ ያው ጣብሻ አለሁኝ እንግዲህ አንዳንድ ጊዜ ደግሞ የአረብ ሀገርን ሕይወት በእንደዚህ አይነት መልኩ እናስታውሰዋለን ማለት ነው። ምግብ የተለያዩ በቃ እዚህ የሚገኘውን ነገር እንሰራራለን የተወሰነን ቢሆን እና በጣም ነው ሞዶ ችብስ፣ እንደዚህ ድንች በጣጥስ ማለት ነው። ጅዳ ያላችሁ ልጆች እንግዲህ እየገዛን እንበላ ነበራ በየመንገዱ። በጣም ነበር እየገዛሁ የምበላው፣ እና በጣም ደስ ይለኛል ወዳለሁ። እና በዚሁ በሮመዳን አጋጣሚ እስኪ ለስራው ብዬ እየሰራሁ ነው። ቤተሰቦቼንም ላቅምሳቸው ብዬ ነበረ። የሚገርማቸው እነሱ ብስሚላ አይነኩትም ስላችሁ። ለራሴ ማፍጠሪያ ነው በቃ መሆን ያለበት። ለእነሱ ሌላ ሌላ ነገር እሰራላቸዋለሁኝ፣ ለእኔ ደግሞ ይህንን እና ያው ከቸብ አለኝ እዚህ ጋር ከቸብ የሚገርማችሁ፣ ይሄንን ሁለት መቶ ብር ነው የገዛሁት። ያው ኢትዮጵያም አለ ግን ትንሽ የተወሰነ ልዩነት ቢኖረውም አለ ላችኋለሁ ያው ደስ ይላል ብቻ ሁለት መቶ ብር ናት ይቺ፣ እና ገዝቻት አለሁኝ። ሌላው ትሪክስ ገዝቼ ነበር ብያቸዋለሁኝ። ትሪክሱ እንደዚህ ጠጣለሁ በጣም ደስ ይላል። ፈጦር ላይ ቡናም አለ እና ችብሱን እንደምታዩት ይሁን እኔ ብላው ትላቻለሁ ውዶች ውዶች ያው ቤተሰብ ብዙም አይመቻቸውም ትንሽ እንደው ለመቅመስ ያክል ነው እንጂ እንደዚህ ኮተታ ኮተት እነሱ አይፈልጉላችሁም ያው መታችሁ ለቤተሰቦቻችሁ ለመስራት ያሰባችሁ እንግዲህ ካሁኑ ወቁት ሌላው ደግሞ እዚህ ጋር እንደምታዩት ዘመናዊ ፍሪጅ ይባላል በዚህ ነው እንግዲህ ጆክ እናቀርባለን ውሃችንን አምስት ሊትር ናት እንቀዳታለን ሁሏንም እንጠጣታለን። ከዛ ደግሞ ሞልተን ለሌሊት ለስሁር እናደርጋታለን። አቀዛቀዟ ምን ልበላችሁ፣ በቃ ያው ፍሪጅ በሉት እና ኢትዮጵያ ኑሮ እንደዚህ ነው። የመዳምማ ቤት እስኪ እኔ እንደምታዩት እንግዲህ በቃ ምግቡ በአይነት ጽዳቱ፣ ምኑ ግን ይሄ የሌላ ሰው ሕይወት ነው። ይሄ ሌላ ሕይወት ነው። እና የራሳችንን ሕይወት ብናመሰግን ነው የሚሻለን እንጂ ሁላችሁም የመዳምን ቤት እያያችሁ የኢትዮጵያን ኑሮ ማማረር እና ይሄም ኑሮ ነው ወይ ማለት ጦሩ አይደለም እላችኋለሁ ውዶችዬ። እና የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ፣ አገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ